ወደ ባይብል ግን ከገባችሁ አይሆንም፣ አይቀጥልም። ተጠልዛችሁ ነው የምትወጡት ከክርስትና እኛም ተጠልዘን የወጣ ነው። ሰው ስለ ክርስትና ባወቀ ቁጥር ከክርስትና ነው እየወጣ የሚሄደው ወደ እስልምና ስትመጡ ግን፣ እስልምና ላይ አንድ ሰው ጥሩ ሙስሊም መሆን ከፈለገ ማወቅ ነው ያለበት። ካላወቀማ ስለ እስልምና ካልተረዳማ አስሬ ይከፍራል፣ አስሬ ይሰልማል። ያ ነው ስለ እስልምና ጥፍጥና ሆን ያላወቀ እስልምና ምን አይነት በረከት ይዞ እንደመጣ ያላወቀ ሰው አስር ጊዜ ይከፍራል። ክርስቲያንም ይሆናል፣ ኤቲስትም ይሆናል። ይሄ ነው የሚሆን፣ ይሄ ነው ልዩነታችን። ፈጠረ አንድ አምላክ አለ፣ እሱን የሚመስል ማንም የለም፣ አይወልድም፣ አይዋለድ። እርሱ የሁሉም መጠያ የሁሉም ማለት ነው። እሱ ቢጤ አምሳያ የሚሉ ፀሐይን ይመስላል፣ እንቁላልን ይመስላል፣ ባጃጅን ይመስላል የሚባል አምላክ የለም። ሩህሩህ ነው፣ አዛኝ ነው፣ በጣም ለፍጥረቶቹ አዛኝ ነው። ግን ሩህሩህና ሀዛኝ ስለሆነ የኛ ይሄ ሰዎች የለመዱት ሜንታሊ ያለ የጣወት ሜንታሊቲ ማለት ነው። እኔ አምላኪን ካላየት፣ ካነቆት፣ ካዳሰስኩት ምኑን አምላክ ሆነ? ሊቀርበኝ ይገባል እንጂ ምናምን ነገር የሚሉት ነገር አለ። አላህ የእናንተን የጎነ መውላት ወርዶ ከእናንተ ጋር ብዬ አይጫወት፣ ወርዶ ከእናንተ ጋር የቆሎ ጓደኛ አይሆንም ወይ፣ ወርዶ ከእናንተ ጋር ቲክቶክ ላይ አይወያይም። እኛ እንደዚህ አይነት አምላክ የለ። በፈጣሪነቱ ላይ ፍጡርነት የለበት በፍጹም ማለት ነው። ይገባችኋል። በአድራጅነቱ ላይ ተደራጊነት የለበትም። የኛ አምላክ ጥራት የሚገባው ጥራት የተገባው አምላክ ነው። ማንም የማይመስሉ እንደዚህ አይነት አምላክ ነው የምናመልከው። ይህንን አምላክ አምልኩ የሚለውን ጥሪ በምንም ልትሸፍኑታቸው። ይሄ ነው ከባዱ ሀቅ ማለት ነው። ይሄ ከባዱ ሀቅ ነው። መቼም ግራ የሚገባ አምላክ የለም። አንድ ሰው ፍሪጅ ገዝቶ ውስጡ ማንዋል ካለው ፍሪጁን እንዴት እንደሚጠቀመው እንጂ ፍሪጁን ለመጠቀም እንዴት ግራ እንደሚገቡ አይደለም ማንዋል። ይሄ ነው ልዩነታችን። ክርስቲያኒቲ መጽሐፍ ቅዱስን ስታነቡ ክርስቲያን እንዴት መሆን እንዳለባችሁ ሳይሆን የሚነግራችሁ ክርስትና ውስጥ እንዴት ግራ መጋባት እንዳለባችሁ ነው የሚነግራችሁ። አንድ ሰው ከዚህ በፊትም ተናገር ያለው ባይብልን ሳያነብ የተወሰኑ ነገሮችን ሰምቶ ነጠላውን በደም እየለበሰ ጧፉን እያበራ ቅዳሴ እያስቀደሰ ጾሙን እየጾመ እጣኑን እያጫጫሰ ቀበርቾ ምናን አድርጎ ጥሩ ክርስቲያን መሆን ይችላል። ወደ ባይብል ግን ከገባችሁ አይሆንም፣ አይቀጥልም። ተጠልዛችሁ ነው የምትወጡት ከክርስትና እኛም ተጠልዘን ነው የወጣ ነው። ሰው ስለ ክርስትና ባወቀ ቁጥር ከክርስትና ነው እየወጣ የሚሄደው። ወደ እስልምና ስትመጡ ግን እስልምና ላይ አንድ ሰው ጥሩ ሙስሊም መሆን ከፈለገ ማወቅ ነው ያለበት። ካላወቀማ ስለ እስልምና ካልተረዳማ አስሬ ይከፍራል፣ አስሬ ይሰልማል። ያ ነው ስለ እስልምና ጥፍጥናውን ያላወቀ እስልምና ምን አይነት በረከት ይዞ እንደመጣ ያላወቀ ሰው አስር ጊዜ ይከፍራል፣ ክርስቲያንም ይሆናል፣ ኤቲስትም ይሆናል። ይሄ ነው የሚሆን። ይሄ ነው ልዩነታችን። ሰማይን ምድርን የፈጠረ አንድ አምላክ አለ። እሱን የሚመስል ማንም የለም። አይወልድም፣ አይዋለድ እርሱ የሁሉም መጠቀ ማን ነው ስምህ? ዩአን ማሻ አላህ ስንት አመት ነው ዩአን? አራት

ም ሆናትማ ማይቻብርልሽ ማውቀሽ ለትውልድ ብረት አድርግሽ። ገበዝ ልጅ ማሻላ ህፃን ልጅ ሲቀራ በጣም ደስ ይለኛል። ህፃን ልጅ የዚህ ትውልድ ተስፋዎች ናቸው።

ከገባችሁ አይሆንም፣ አይቀጥልም። ተጠልዛችሁ ነው የምትወጡት ከክርስትና። እኛም ተጠልዘን የወጣ ነው። ሰው ስለ ክርስትና ባወቀ ቁጥር ከክርስትና ነው እየወጣ የሚሄደው። ወደ እስልምና ስትመጡ ግን እስልምና ላይ አንድ ሰው ጥሩ ሙስሊም መሆን ከፈለገ ማወቅ ነው ያለበት። ካላወቀማ ስለ እስልምና ካልተረዳማ አስሬ ይከፍራል፣ አስሬ ይሰልማል። ያ ነው ስለ እስልምና ጥፍጥናውን ያላወቀ እስልምና ምን አይነት በረከት ይዞ እንደመጣ ያላወቀ ሰው አስር ጊዜ ይከፍራል። ክርስቲያንም ይሆናል፣ ኤቲስትም ይሆናል። ይሄ ነው የሚሆን። ይሄ ነው ልዩነታችን። ፈጠረ አንድ አምላክ አለ፣ እሱን የሚመስል ማንም የለም፣ አይወልድም፣ አይዋለድ። እርሱ የሁሉም መጠያ የሁሉም ማለት ነው። እሱ ቢጤ አምሳያ የሚሉ ፀሐይን ይመስላል፣ እንቁላልን ይመስላል፣ ዋጃጅን ይመስላል የሚባል አምላክ የለም። ሩህሩህ ነው፣ አዛኝ ነው፣ በጣም ለፍጥረቶቹ አዛኝ ነው። ግን ሩህሩና ሀዛኝ ስለሆነ የኛ ይሄ ሰዎች የለመዱት ሜንታሊ ያለ የጣወት ሜንታሊቲ ማለት ነው። እኔ አምላኪን ካላየት፣ ካነቆት፣ ካዳሰስኩት ምኑን አምላክ ሆነ? ሊቀርበኝ ይገባል እንጂ ምናምን ነገር የሚሉት ነገር አለ። አላህ የእናንተን የጎነ መውላት ወርዶ ከእናንተ ጋር ብዬ አይጫወትም። ወርዶ ከእናንተ ጋር የቆሎ ጓደኛ አይሆንም። ወይ ወርዶ ከእናንተ ጋር ቲክቶክ ላይ አይወያይም። እኛ እንደዚህ አይነት አምላክ ይለ በፈጣሪነቱ ላይ ፍጡርነት የለበት በፍጹም ማለት ነው የሚገባቸዋል በአድራጅነቱ ላይ ተደራጊነት የለበትም። የኛ አምላክ ጥራት የሚገባው ጥራት የተገባው አምላክ ነው። ማንም የማይመስለው እንደዚህ አይነት አምላክ ነው የምናመልከው። ይህንን አምላክ አምልኩ የሚለውን ጥሪ በምንም ልትሸፍኑታቸውም። ይሄ ነው ከባዱ ሀቅ ማለት ነው። ይሄ ከባዱ ሀቅ ነው። መቼም ግራ የሚገባ አምላክ የለም። አንድ ሰው ፍሪጅ ገዝቶ ውስጡ ማኑዋል ካለው ፍሪጁን እንዴት እንደሚጠቀሙ እንጂ ፍሪጁን ለመጠቀም እንዴት ግራ እንደሚገቡ አይደለም ማኑዋል። ይሄ ነው ልዩነታችን። ክርስቲያኒቲ መጽሐፍ ቅዱስን ስታነቡ ክርስቲያን እንዴት መሆን እንዳለባችሁ ሳይሆን የሚነግራችሁ ክርስትና ውስጥ እንዴት ግራ መጋባት እንዳለባችሁ ነው የሚነግራችሁ። አንድ ሰው ከዚህ በፊትም ተናገር ያለው ባይብልን ሳያነብ የተወሰኑ ነገሮችን ሰምቶ ነጠላውን በደም እየለበሰ ጧፉን እያበራ ቅዳሴ እያስቀደሰ ጾሙን እየጾመ ዕጣኑን እያጫጫሰ ቀበርቾ ምናን አርጎ ጥሩ ክርስቲያን መሆን ይችላል። ወደ ባይብል ግን ከገባችሁ አይሆንም፣ አይቀጥልም። ተጠልዛችሁ ነው የምትወጡት ከክርስትና። እኛም ተጠልዘን ነው የወጣ ነው። ሰው ስለ ክርስትና ባወቀ ቁጥር ከክርስትና ነው እየወጣ ወደ እስልምና ስትመጡ ግን እስልምና ላይ አንድ ሰው ጥሩ ሙስሊም መሆን ከፈለገ ማወቅ ነው ያለበት። ካላወቀማ ስለ እስልምና ካልተረዳማ አስሬ ይከፍራል፣ አስሬ ይሰልማል። ያ ነው ስለ እስልምና ጥፍጥናውን ያላወቀ እስልምና ምን አይነት በረከት ይዞ እንደመጣ ያላወቀ ሰው አስር ጊዜ ይከፍራል፣ ክርስቲያንም ይሆናል፣ ኤቲስትም ይሆናል። ይሄ ነው ይሄ ነው ልዩነታችን። ሰማይን ምድርን የፈጠረ አንድ አምላክ አለ እሱን የሚመስል ማንም የለም። አይወልድም፣ አይወለድም። እርሱ የሁሉም መጠጊያ። ወደ ባይብል ግን ከገባችሁ አይሆንም፣ አይቀጥልም። ተጠልዛችሁ ነው የምትወጡት ከክርስትና። እኛም ተጠልዘን የወጣ ነው ሰው ስለ ክርስትና ባወቀ ቁጥር ከክርስትና ነው እየወጣ የሚሄደው። ወደ እስልምና ስትመጡ ግን እስልምና ላይ አንድ ሰው ጥሩ ሙስሊም መሆን ከፈለገ ማወቅ ነው ያለበት ካላወቀማ ስለ እስልምና ካልተረዳማ አስሬ ይከፍራል፣ አስሬ ይሰልማል። ያ ነው ስለ እስልምና ጥፍጥናውን ያላወቀ፣ እስልምና ምን አይነት በረከት ይዞ እንደመጣ ያላወቀ ሰው አስር ጊዜ ይከፍራል፣ ክርስቲያንም ይሆናል፣ ኤቲስትም ይሆናል። ይሄ ነው የሚሆነው። ይሄ ነው ልዩነታችን። ሰማይን ምድርን የፈጠረ አንድ አምላክ አለ። እሱን የሚመስል ማንም የለም፣ አይወልድም፣ አይዋለድም እርሱ የሁሉም መጠያ የሁሉም ማለት ነው። እሱ ቢጤ አምሳያ የሚሉ ፀሐይን ይመስላል እንቁላልን ይመስላል ዋጃጅን የሚመስላል የሚባል አምላክ የለም። ሩህሩህ ነው አዛኝ በጣም ለፍጥረቶቹ አዛኝ ነው። ግን ሩህሩህና አዛኝ ስለሆነ የኛ ይሄ ሰዎች የለመዱት ሜንታሊቲ ውስጥ ያለ የጣወት ሜንታሊቲ ማለት ነው። እኔ አምላኪን ካላየት ካነኮት ካዳሰስኩት ምኑን አምላክ ሆነ ሊቀርበኝ ይገባል እንጂ ምናምን ነገር የሚሉት ነገር አለ። አላህ የእናንተን የጎነ መውላት ወርዶ ከእናንተ ጋር ብያ አይጫወት ወርዶ ከእናንተ ጋር የቆሎ ጓደኛ ይሆነ ወይ ወርዶ ከእናንተ ጋር ቲክቶክ ላይ አይወያይ። እኛ እንደዚህ አይነት አምላክ ይለ በፈጣሪነቱ ላይ ፍጡርነት የለበት በፍጹም ማለት ይገባችኋል በአድራጅነቱ ላይ ተደራጊነት የለበትም። የእኛ አምላክ ጥራት የሚገባው ጥራት የተገባው አምላክ ነው። ማንም የማይመስሉ እንደዚህ አይነት አምላክ ነው የምናመልከው። ይህንን አምላክ አምልኩ የሚለውን ጥሪ በምንም ልትሸፍኑታችሁ። ይሄ ነው ከባዱ ሀቅ ማለት ነው። ይሄ ከባዱ ሀቅ ነው። መቼም ግራ የሚገባ አምላክ የለም። አንድ ሰው ፍሪጅ ገዝቶ ውስጡ ማንዋል ካለው ፍሪጁን እንዴት እንደሚጠቀሙ እንጂ ፍሪጁን ለመጠቀም እንዴት ግራ እንደሚገቡ አይደለም ማንዋል። ይሄ ነው ልዩነታችን። ክርስቲያኒቲ መጽሐፍ ቅዱስን ስታነቡ ክርስቲያን እንዴት መሆን እንዳለባችሁ ሳይሆን የሚነግራችሁ ክርስትና ውስጥ እንዴት ግራ መጋባት እንዳለባችሁ ነው የሚነግራችሁ። አንድ ሰው ከዚህ በፊትም ተናገር ያለው ባይብልን ሳያነብ የተወሰኑ ነገሮችን ሰምቶ ነጠላውን በደም እየለበሰ ጧፉን እያበራ ቅዳሴ እያስቀደሰ ጾሙን እየጾመ እጣኑን እያጫጫሰ ቀበርቾ ምናን አርጎ ጥሩ ክርስቲያን መሆን ይችላል። ወደ ባይብል ግን ከገባችሁ አይሆንም፣ አይቀጥልም። ተጠልዛችሁ ነው የምትወጡት ከክርስትና። እኛም ተጠልዘን ነው የወጣ ነው። ሰው ስለ ክርስትና ባወቀ ቁጥር ከክርስትና ነው እየወጣ የሚሄደው። ወደ እስልምና ስትመጡ ግን እስልምና ላይ አንድ ሰው ጥሩ ሙስሊም መሆን ከፈለገ ማወቅ ነው ያለበት። ካላወቀማ ስለ እስልምና ካልተረዳማ አስሬ ይከፍራል፣ አስሬ ይሰልማል። ያ ነው ስለ እስልምና ጥፍጥናን ያላወቀ እስልምና ምን አይነት በረከት ይዞ እንደመጣ ያላወቀ ሰው አስር ጊዜ ይከፍራል፣ ክርስቲያንም ይሆናል፣ ኤቲስትም ይሆናል። ይሄ ነው የሚሆን። ይሄ ነው ልዩነታችን። ሰማይን ምድርን የፈጠረ አንድ አምላክ አለ። እሱን የሚመስል ማንም የለም። አይወልድም፣ አይወለድም እርሱ የሁሉም መጠቀ